አልበራ እብኒ ማልክ በጦርነቶች የገባ ብቻውን ብቻውን የገደላቸው ሙሽሪኮች መቶ ደርሰዋል። ሙባረዛ አንዳንድ ጊዜ ሙባረዛ ያደርጋል። አንድ ካፍር ይመጣል፣ አልበራ ይመጣል፣ ሁለቱም ይጋደላሉ፣ ይገድለዋል። በዚህ አይነት ብቻ አንድ መቶ ካፍር የገደለው አልበራ እብኒ ማልክ ነበር። እና ካን ሙስተጃበት ዳዕዋ ያረብ ይህን ወታደር አሁን ያለነው ወታደር

ይህ ጥሩ ልብስ ከረባታና ነጭ ልብስ በነጭ ፈረስ አጋልቦ መሄድ ወይም ማርሴዴስ ሮዝራይት የያዘ ሰው ምናምን እሱ አይደለም። እኛ በንቀት የምናያቸው ሰዎች አሉ፣ በጣም የተቀደሱና በአላህ ቦታ ቦታ ያላቸው በአላህ ቦታ ያላቸው አሉ። እንጠንቀቅ ማለት ነው።